ጠባቂ መላክ ጸለይ ታውቃለህ ጠባቂ መልአክ እኮ ሁሌ አብሮሃል ለአፍታ ብቻንም መሆን አችልም ሁሉ አብሮህ ስላለ ማለት ነው ጸለይ ታውቃለህ እስኪ ዛሬ ጠዋት ቀስቅሼኝ ቤተ ክርስቲያን ልሄድ እስኪ አስችለኝ አቅቶኛል አበርታኝ ብሎ አታውቅም ሌላው ሁሉ ቢቀር ቢያንስ ክርስትና ስም ሲሰጥ የሆነ ቅዱስ ይሰጣል አብሮ በቃ በስሙ መጣራት እኮ አንድ ቃል ኪዳን በስሙ የተጠራ ልክ እንደ ክርስትና አባት ክርስትና እናት ሆኖ አብሮን የሚኖር ቅዱስ ነው እኛ ስላላቀረብነው እንጂ ማለት ነው የእግዚአብሔርን ድምጽ መስማት ያልቻል ነው፣ በጣም በኃጢያት ስለተሸፈነ ነው። የሆነ ኃጢአታችን እየበዛ እየበዛ እየበዛ ሲመጣ ከእግዚአብሔር እየራቅን እየራቅን እየራቅን ስንመጣ እግዚአብሔር ሲናገረ ለመስማት አልቻልንም። ሩቋል። ወደ እግዚአብሔር እየቀረብክ በመጣ ቁጥር ራስን ንጹሕ እያደረክ በመጣ ቁጥር እግዚአብሔር ለመስማት እድል ታገኛለህ። እስመ ባ ንጹሕ መንፈስ ነቢያት ርእዩ ለእግዚአብሔር፣ መንፈስን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታል ይላል መጽሐፍና ንጹሕ ራስን ትንሽ በንሳህም በምንም እያነጻ ስንመጣ ክሊር ሆኖ ታዋል። የእግዚአብሔር ስራ ህይወት ውስጥ ትመለከቷል። በደንብ እጁ ሲሰራ ትመለከታለህ። አይፈታም ያልከው ነገር ሲፈታ ታያለህ። አልቋል ያልከው ነገር ሲቀጥል ታያለህ። አሁን የሚሰራልን የሚያደርግልን ነገሮች ሁሉ ማየት ያልቻልነው እሱን ማየት የምንችልበት ንጽህና፣ ንጽና ስለሌለን፣ በቃ በጣም ተሸፍነን ስላለን ማለት ነው። እኔ በጣም በጣም አሁን ዲፕረስ ዶኛለው፣ በጣም በቃ ጨልሞብኛል የሚል ሰው ካለ እኔ ቻሌንጅ ላድርገው እስኪ። በጧት ተነስ፣ ቀኔ ላይ በጧት ተነስ ለአንድ ሰዓት ለሰላሳ ደቂቃ ምናምን የሆነ ጸሎት ጸልይ። የጸልይክ ላይ መስል ይችላል ምናምን፣ ግን የምር ቤተክርስቲያን ሄደህ ጸልይ። ከቻልክ ጸበል ተጠመቅ፣ ስፖርት ስራ፣ ለሆነ ያክል ደቂቃ ኤክሰርሳይዝ አድርግ። አንድ አባት ሲናገሩ የሰማሁትን ነው የምነግር። ከዛን ለማታውቁ ለሆነ ነዳይ ለሆነ የተቸገረ ሰው ራንደም የሆነ ጥሩ የሆነ በጎነትን አድርግለት። ለነዳይ መምጾት ሊሆን ይችላል የሆነ ነገር መስጠት ሊሆን ይችላል ምናምን ነገር ይህንን እነዚህ ነገሮች አድርግና ከዛው ላይ ቀንን በደብር ታሳልፍ አችልም። በደብር እነዚህ ነገሮች ካረከቡ በቃ እነዚህ ነገሮች ህይወት ላይ ተለማመዳቸው። እግዚአብሔር አምላክ ህይወታችንን እንደሚሰራ ማመን የከበደ እግዚአብሔር ስለማናውቀው፣ እግዚአብሔርን ማናቁ ደግሞ ከሱ ጋር ስለማንነጋገር ነው። ከእግዚአብሔር ጋር መነጋገርም በሁለት ወገን ነው፣ ሲናገር መስማትና አንተ ተናገር፣ እሱ መስማት። እግዚአብሔር ሲናገር እምትሰማው መጽሐፍትን በማንበብ ቃል እግዚአብሔርን በመማር ይነግራሃልኩ ህይወትን ያወራሃል እኮ እግዚአብሔር። ልሰማ ወድልከ ሰጠው ቅዱሳን መጻፍትን ብታነብ ቃል እግዚአብሔር በትማር መምህራንን ብሰማ እግዚአብሔር ይናገራል፣ አንተ ታደምጣለህ። መሰብሰብ ከበደኝ፣ ሀሳብን መሰብሰብ አቃተኝ፣ መጸለይ አልቻልኩ። እውነት ነው፣ የሁላችንም ችግር ነው ግን ለሰው እንደምታወራ እግዚአብሔር ማውራት እኮ ያስፈልጋል። ልክ አባት እንደምታናገረው እግዚአብሔር ማናገር እኮ ያስፈልጋል። በቃ እንዲሆኝ፣ እንዲጎሎብኝ፣ እንዲያጽቼ ምናምን ብለን እንንገረው። ችግር የለውም እሱ መስማት አይሰለችው። ያው ስናጣ ሁሌ እግዚአብሔር ጋር መሄድ ጥሩ፣ ስናጣ ብቻ መሄድ ነው ችግር ነው፣ ግን ጭራሽ ካለመሄድ ስናጣ መሄድም ይሻላል። እግዚአብሔር እና